እኔ የምለው የአብርሽና የነጤ ጉዳይ ድራማ ድራማ ነበር የመሰለኝ። ማለት ውሸት ውሸት ነበር የመሰለኝ። ለካ ስሬስ በአካል ተገናኝተዋል። እኔ እኮ ድፍረቷ ሳገኝ ደነገጥኩኝ። ልቤ ድንግድ ድንግድ ጣላ። አለች ደፋር፣ አይናውጣ፣ ፈጣጣ። እዚ ጋር ባለትዳር መሆኑን አታቂም እንዴ? የት ነበርሽ እስከ ዛሬ ድረስ? እስከ ዛሬ ድረስ የት ነበርሽ? የማንጎፈሬ ስታበጥሪ ነበረ? አንተስ አብርሽ፣ ምን ሆነህ ነው ቃቃ የምትጫወተው በትዳርህ ላይ ምን አስበህ ነው እዛ ጋ ነፍሰ ጡር ሴት ተቀምጣ እዚችን ሴት ማግኘት ለምን አስፈለገ እኔ በጣም ነው ግር የሚለኝ ደግሞ ምን አለ እኔ ወንድማችሁ የሆነ ሰው ሳገኝ ፏዝንጥ ብዬ ነው እሺ ወንድማችን አብርሽ እውነት እንዲህ ልጅ ጨዋታ ያጫውጥክ መልካም ሰው ምድረ ጥሩ ሰው ሲበላሽ ቅራሪ የለውም ትል ነበረ አያቴ ምን ሆነ ነው አንተ እንደዚህ እንግዲህ ለምን ሰላሳ ጊዜ ስታለቅ ሳትኖርም ይህ ይሄ ያለፈ የበሰበሰ ታሪክ አምጥታ የሩታ አታሳዝናችሁም? ሴት አይደለችም እንዴ? እንዴት እንዴት ነው የሚያደርጋችሁ እናንተ? አንቺስ እንዴት እንዴት ነው የሚያደርግሽ? ገና አለቀስሽ ተብሎ ማለት ነው ሳገኝክ ሁሉን ነገሬን ረሰው ታይ እባክሽ ላግባሽ ብሎ መቼስ ቀለበት ተንበርክኮ እንዲያስረድሽ ነው የምጠብቅ ከዚህ በኋላ ማለት ነው። ደግሞ ሩታን ማግኘት አትፈልግም ታቂያታለሻ። ጠጉርሽን ይዛ ይሄንን የተሰራሽውን ዊጌሽን ነቃቅላ ነበር ወደ ቡታ ጅራ የምትመልስ እንዳ። ታገኛት ባታገኛት ይሻላል። ሩታ ግን አግኝተሽ እንቃርጊያት፣ አው በጥፊ ጠፍጥፊያት። ባልሽን እያማገጠች ነው ሩታ እውነት። ጅግንነትሽን አሳይን። በነ ጥጌ ላይ ያደረግሽውን ነገር አድርገሽ አሳይን። ይህንን ነው ማለት የምፈልገው። ለምን ትልከሰከሳለች? አብርሽስ ለምን ይልከሰከሳል? ለአብርሽን በጥፊ አቅምሽው ዝም ብለሽ እንዳትተዩ በጥፊ አቅምሹ መስመር አስይዩ። አንቺ ነፍሰ ጡር ሴት አስቀምጦ ነገሮቹን ለመፍታት ነው፣ ነገር ለመፍታት ነው ወይስ ፍቅር ለመጀመር ነው? ነገር የምትፈቱ እኮ አትመስሉም። ስትገናኙ አንተም ደምቀሃል እሷም ደምቃለች። እሷ ደግሞ ምንትናለች መሽኮሮ በማበዛች መሽኮሮ በማበዛች። ምን ነው ፍቅሩ ታደሰብሽ እንዴ? ነገሩ ተልቤ ያሉ አትወጣም ምናምን ነገር ስትያል ነበረ እንዴ? አዎ ፍቅሩማ ስላለብሽ ነበር ስታለቃቅሽ የውሸ ድራማሽን እጅን ተሰበርኩኝ ምናልኩ ምናልኩ ስትየ ነበረው። የታለ የተሰበረው እጅ ቁስሉ? ሰው የተሰብሮ ይድናል እንዴ ይልናል እንዴ እኔ በልጅነቴ እንኳን እግሬ ላይ ነው የሆነ ቦታ ላይ ውሻ በልቶኝ እስከ ዛሬ ድረስ ጠባሳው አለ በልጅነቴ ማለት ነው በሰባት ዓመቴ አስቡት እንኳን ሳምንት ዕለት አንቺ የተሰበርሽዋ እንዴት እንዴት ነው ድራማ የምትሰሪብን በኛ ላይ አንተ አብርሽ እቃቃ አትጫዋት በሩታ ላይ እቃቃ የምትጫዋተውን ነገር አቁም ሩታም ሴት ናት ሩታም ሴት ናት እንደ ሴትነቷ እኛም ያመናል ይከፋናል አንቺ ደግሞ ማለት ነው የመጣሽበትን አላማሽን አሳክተሽ ተመለሽ ይሄ ሩታን ፈልጌ አይደለም የመጣሁት አንተን ፈልጌ ነው አንቺማ እናውቃለን ጠምቶሽ እኮ ነው የመጣሽ አብርሽን ፍለጋ ማለት ነው ይሄ አብርሽ ደግሞ ለምን እንደሆነ አላቅም እኔ እኔ እንጃ ያለፈ ታሪክ አምጥቶ እዚ ጋ ማግኘት የሚፈልገው ለምን እንደሆነ አላቅም ሩታ ለምን እንደሚያሳድባት ለምን እኔ እንጃ ሩታ የሆነች ባጣ ቆይ ነገር እኮ ናት ላብርሽ ሩታ እኮ ልባጣ ቆይኝናት ለአብርሽ እግዚአብሔርን ለሩታ ክብር ቢኖረው ኖሮ ይችን ሴት አልፈልግም መገናኘት እኔ ለትዳሪ ክብር አለኝ ይል ነበረ ለሩታ ክብር የለውም ሲጀመር አብርሽ ለሴት ልጅ ክብር አለ ምናምን ትላላችሁ ለሴት ልጅ ክብር ቢኖረው ሩታ ሴት አይደለችም እንዴ እናንተ ጤነኛ ናችሁ ሩታ ምንድነች ወንድ ነች እንዴ ዴ ምን ሆናችሁ ነው የዝን ያክል ከዚሽ ጋር መሟዘዝ ምን የሚሉት ነው ሩታን ማግኘት የማትፈልገው ለምንድን ነው አላማዋ አንድና አንድ አብርሽን ተሩታ ለመቀማት እዚህ ጋር ቤት አለ መኪና አለ መቼስ ለእናንተ አልነግራችሁም አብርሽ መኪና እንኳን ባትችል የሆነ ሳይክል ነገር ገዝተክ ይች ሴት ወደ መጣችበት ላካት የምወድህን ያክል እንዳልጠላክ የምሬን ነው አንተ መቼስ ስድብ እንደምንድን ነው ይወርድብሃል ይወርድብሃል ምንም ምንም አይመስልም ምንም እንዴ ምንድን ነው እንደዚህ በሰው ህይወት ላይ ቃቃ መጫወት ለሴት ልጅ አስብ እንጂ ለሩት አንቺማ አሁን የሆነ ጉድጓድ ሽልቅ ቆፍሪ ነው የመጣሽው ሁሉ ነገር ይስተካከላል በእኔ ምክንያት እንድታዝኒ እንድትሰበሪ አልፈልግም አል አብርሽ ምን ትሰበራለች እዚ ጋር መኪናና ቤት አይታ ነው የመጣ ምንድን ነው የምትሰበረው እየተሰበረች ያለችው ሩታነች እንጂ ልቧ ሁሌ እየደማ እዝህና እዝህ እያልክ አንተ እየሰባብርክ ያለው ሩት አንቺ እንጂ፣ ምን ትሰብራለች? እዛ ስትፈልግ አልፈልግም ብላ ትሄዳለች። እዚህ ቤትና መኪና ስታገኝ ደግሞ ቅራቅም በዋን ሰብስባ ትላለች። ያዞን በዋን አለች የኔው አቅማም እንዲ እኔ እንደዝም እንደዝህ ማለት ነው። በሴት ልጅ ላይ ሴት እቃቃ የምትጫወት አትመቸኝም። ሩታም ሴት ናት። ያረገዘችው የአንተ ልጅ ነው። ምነው ተጠራጠርክ እንዴ? ከሌላ ያመጣችው መሰለክ እንዴ? እንዴት እሷን እንደዚህ ለምን አላገኝም ማለች ሩታ ሩታ አሁን እኔ ለምን አላገኝም ማለች ብላ ሌላ ብስጭት ውስጥ ትገባለች። ከሩታ ጋር ሆነ ለምን እሷን ማግኘት አልፈለግም ቀድም ያገኘኋት ምናምን ነገር ሩታ ምን እንደምትል አላቅም። ሄጅ አስረዳታለሁ ምናምን። አንተ ተነጺ ጋራ መልከስ ከስፈልገ ነው ቀድሚያ ያገኛት። ለሩታ ክብር ቢኖርህ ሩታን ይዘህ ነበረ ይችን ሴት የምታገኛት። ለሩታ ክብር ስለሌለ አንተ ቀድመ አገኛት ይችን ሴት አይክ አይክ ሩታ ላይ እንዴት ተቃቃ እንደምትጫወት አብርሽ ተው ተው ተው አታስ ንቃት ይችን ሴት ተው አክብራ አስከብራት አንተ ነህ ሩታ እንድትሰደብ ያደረካት እንዲሁም ቤተሰብሽን ከዳሽ ምናምን እንድትባል ያደረካት ምክንያቱም ሩታ ያመጣችው ወንድ የት ነው የት ነው ያለፈ ታሪክ ያመጣችው አላየንም እስከዛሬ ድረስ ለአንተ ብዙ የፍቅር መስዋዕትን ስትከፈላየን እንጂ እውነት አንበሳ ነች ሩታ